ድና ጅራት ከበስተኋላ ነው ዋሉ። አሁንስ ሔርሜላ ትወደዋለች በጓደኝነት ነው ወይንስ ታፈቅሯለች በፍቅር ነው የቀረበችው? ኮመንት ላይ መልሳችሁን አስቀምጡ። የሰው ልጅ መቼም ዝም ብሎ እሷ ባለትዳሙን እያወቀች ሄዳ ስታንቅ፣ ስታቅፍ፣ ስትልስ፣ ስትስም ቀርከረመች ና ዛሬ ሌላ ሴት መታ ፕራንክ ልታደርገው መታ በፍጹም እንደነኪው ኬት እንደመጣሽ አብርሃም ዝም ብለሽ ትላታል። ለአንቺ እሺ እንዳለሽ ለእሷም እሺ ያላት አሁን መታ ልሳም እሱም ነገረሽ አንቺ በመጣሽ በወለቀነሽ አንዴ ለሳምሽ ያልሽኝ እና ለሳምክ ያልሽኝ እና ይሳምሽኝ አለሽ። ቅሌታም ቅሌታም ነሽ ወይ? ሰላም ጤና ይስጥልኝ። ወደ ዩቲዩብ ቻናል ተከታታዮቼ በአለም ዙሪያ የምትገኝ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዙ ትርፍ ትርፍ ትርፍ ይበልልኝ። ዛሬ እንግዲህ በኪችኗ ቤት ነኝ ያለሁት። እና እንዴት ናችሁ አላችሁ? ሰብስክራይብ ምንድነው? ቪዲዮ አታይም? ምንድይ ሀይ ይሁን እንጂ የግድ ታዋቂ መሆን አለብኝ፣ እናንተ እንድታዩኝ። እኔም እኮ ጥሩ መልእክት ነው ማስተላለፍላችሁ ወደፊት ህይወታችሁ እንዴት እንደምትመሩ እንዴት ማስተካከል እንዳለባችሁ፣ ጓደኛን በምን መልኩ መቅረብ እንዳለባችሁ፣ ትዳራችሁን እንዴት መምራት እንዳለባችሁ፣ ፍቅራችሁን እንዴት ማቅናትና ማሳመር እንዳለባችሁ ፕሮሚስ ሲገባና ቀለበት ሲታሰር ትዳርስ ሲያዝም ብሎ እንዳልሆነ እየመከርኳችሁ እኮ ነው ያለሁት፣ ከምናየው አንፃር ማለት ነው። ስለዚህ እዩኝ፣ አበረታቱኝ ማለት ፈልጋለሁ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ፣ እንዲሁም ሼር አይረሳም ማለት ፈልጋለሁ። እንግዲህ የሔርሜላ ጉድ ቀስ በቀስ እሱም እየፈተናት ነው ይመስለኛል። እርግጠኝነት እየፈተናት ነው ፈትኖ ፈትኖ እንግዲህ ፈተናውን ወድቀሻል ለተባልሽለታ ጌራውት ተብለሽ ስትጣይ ታይቶናል ለማለት ነው እና ሔርሜላ ትላንትና ልኳን ነገሯት ከትላንት ወዲያም ልኳን ነገሯት ዛሬም እንደዚህ ችው ተነገራት ግን አይገባትም ምን ዋጋ አለው ልጅቷ ታወራለች በነገራችን ላይ አያችሁ አለ ማሂንን ውብዬንና ናሂን እያለያየ ያለው ጓደኛ እንደሆነ ሙቤ ዛሬ ተናገሩን ሰማችሁ የሰው ልጅ በዚህ ልክ የሰውን ህይወት ለመበተን እንደዚህ ጥግ ድረስ ከሄደ ያ በትናለሁ ብሎ የሚሄደው ደግሞ ለገንዘብ ብሎ የሚሄድ ከሆነ ማን ነው የሚታመነው? በአሁኑ ሰዓት እኮ ከሰው በላይ ገንዘብ እየተወደደና ገንዘብ እየተፈቀረ ነው ያለው። እንዴት የሰው ልጅ ለገንዘብ ብሎ ህይወትን ሪስክ ላይ ይጥላል? እንዴት ሰው ለሰው ብሎ እናቱን አደጋ ላይ ያስቀምጣል? ጥንቅር ህግልም እንደኛ ሀገር እንዴት ነው እሱ፣ ህግና ፖሊስ እንደሌለ እኮ ነው እየተደረገ ያለው። በቃ አንድ ወንድስ ልጅ የሰውን ህይወት ለመመጥበጥ ጥግ ድረስ ከሄደ እሱን ደግሞ ለመያዝ ጥግ ድረስ መሄድና እሱን እስር ቤት ለማስገባት የሆነ ነገር ማድረግ ለምንድን ነው ያቃታችሁ? የሰውን ህይወትን መመጥበጥ ደረጃ ላይ የፈለገ ነገር ምንም ሆነ ምንም ይኑሩ፣ እንደ ባልና ሚስት ናቸው። ተዋደው፣ ተከባብሮ ተፋቅሮ እስከኖሩ ድረስ እንዴት ይህንን ባልና ሚስት ለማለያየት ሰው በዚህን ያህል ደረጃ ይሄዳል? እረ፣ በፈጣሪ ምን አይነት እንደው ፈጣሪውን የማይፈራ ህዝብ ነው እየተፈጠረብን ያለው። በፈጣሪ ስም፣ እረ በስመ አብ። እንግዲህ ሳይወድ በግዱ እናቱም ወደ ገጠር አማወ ክልል ላይ ወደ ቤተሰቦቿ ከላከ በኋላ የእነዚህን ህይወት ደግሞ ለማስተካከል ማሩኝ፣ ይቅር በሉኝ ብሎ መጣ። ከዚህ በፊት ይሄ ያቺ መቅደስ ገንዘብ ተከፍሏት ምን ያህል ጥግ ድረስ እንደሄደች አይታችኋል። እሷ ያመጣችው እንትን ይኸው ዛሬ በሔርሜላ ተቋጨ። መለያያቸው ሔርሜላ ሆነች። መቅደስ ያመጣችው በገንዘብ የሄደችበት መንገድ ማለት ነው። እና አሁን ደግሞ ሔርሜላ ገባች። ሔርሜላ የያዘችው አልፈታም አለችው። ውጪ ብትባል አትሰማ፣ በፕራንክ ቢነገራት አትሰማ፣ ፒፕሉ አረባክሽ ውጪ፣ ቤተሰብ አረባክሽ ውጪ ቢላት አትሰማ። አንቺ የሰውን ባል ወደሽ ሄደሽ አቅፈሽ ስመሽ እንደፈለግሽ ስታሽከረክሪው ምንም ያልመሰለሽ አየሽ። በሩታ ቦታ ላይ ሆነሽ ሳይው ራስሽን ማለት ነው። ሩታ ወዳር ለምለካ የምትናድደ ወይ አንቺ ምኑም ሳትሆኝ ጀስት ቤስት ፍሬንድ ስለሆንሽ ብቻ እቺ ልጅ ዛሬ መጣ። እንዴት ስማለች፣ እንዴት ታቅፋለች። አገለማመጥሽ፣ አስተያየትሽ ሁላ የሰው ባል ማለት ነው። አንቺስ ማንፈቅዶልሽ ነው ሔርሜላ ማነች ሩታፊት እንደዛ ስትስሚው ስትልሹ ስትታሹ የከረምሹ ማለት ነው አይሽ የሰውን ባል መያዝ የራስሽ ጫማ ላይ ቆመሽ ስታይ እንዴት እንደሚያናድድ አይሽ አይደል እንዳንቺ ቅሌታ እንዳንቺ ወራዳ ሴት ትበዛልን ይሆን ወይንስ ትጠፋልን ይሆን እንዳንቺ አይነት ወራዳ ደግሞ በፍጹም እያየናልም ያለ ነው በዚህ ደረጃ ምን አገባሽ አንቺ? ምን አቃጠለሽ? ልጅ እኮ ባለ ትዳር ነው። ትዳር ያለው ሰው ነው። ትዳሩን እስከ ወዲያኛው አልፈታም፣ ወረቀት አልቀደደም፣ ከጣቱ ላይ ቀለበት አውልቆ አልጣለም። ያንቺ እዚህ ጋር እሱ ፕራንክ ማድረግ ሪያሊቲም ቢሆን በራሱ ምን አገባሽ? አትንኪም፣ አትሳሚው፣ ስልኩናን ብሎክ ምት። ማነሽ አንቺ? ምንድነሽ አንቺ? ሚስት አደለሽ ወይ ፍቅረኛ አደለሽ? ምን አናደደሽ? የሆነ ያሰብሹ ነገር ስላለ ነው። አይሽ እየተነቃብሽ ሄደ። በገዛ በፕራንክ ሰበብም ሆነ በምታደርጋቸው ነገሮች ተነቃብሽ። አንቺ አብርሃምን ለምን ፈልገሽ እንደመጣሽ እሱ ራሱ ታዘበሽ። አንቺ በመጣሽ በሁለት ቀን አይደል እንደ ሳምሽኝ አለ እኔን ከእሷ ጋር ታወዳድረኛለ አለች። አንቺ ማነሽ የማትወዳደሪው? እንኳን አንቺን አለ የሚቅር እና ሚስቱን እንኳን በብዙ ቦታ ላይ ሊያወዳድራት ተነስቷል። ማነሽ አንቺ በምን አይነት ጥቅማ ጥቅም ብገዢ ነው አንቺ ልትወዳደር የማትች አንቺ፣ ከባለቤቱ እና ከልጁ እናት ልትበልጭ ምትች ማነሽ አንቺ? ምንድነሽ አንቺ? ተልእኮሽ እስከየት ድረስ ነው? አንቺም ልክ ሙቤ እየተደረገ እንዳለው ነው አድርገሽ እየመጣሽ ያለሽው፣ በዛ በተከፈለሽ ገንዘብ ነው። ለአብርሃም የአምስት መቶ ሺህ ብር የሰዓት ወርቅ ገዝተሽ የሰጠሽው በተከፈለሽ ገንዘብ ነው። የሰው ልጅ ገንዘብ ተቀብሎ እንዴት ነው ሰውን ህይወቱን አደጋ ላይ የሚጥለው ሰውን ብትንትኑን የሚያወጣው? የፈለገ ነገ ዛሬ እኮ ደስተኛ ብንሆን በዛ በገንዘብ ነገ ተነወሪያ ደግሞ ያ ገንዘብ ሲያልቅ ከጎናችን ብዙ ሰዎችን እናጣለን። ለገንዘብ ብለን ህይወታችንን አደጋ ላይ የምንጥልና እያስመሰልን ከሰዎች ጋር የምንኖር ሰዎች ማለት ነው ቢቀርና በትክክለኛው መንገድ በስነ ስርዓት ለስሙ እያንዳንዳችን ሃይማኖት አለን ብለን ክርስቲያኖች አንገታችን ላይ መስቀል እናስራለን ሙስሊሞች እንጠመጥማለን እንደ ሙስሊም እንሆናለን የምንሰራው ግን ከጀርባ ሃይማኖት የማይፈቅደውን ስራ ሃይማኖታችን የማያዘውን ሃይማኖታችን የማያስተምረውን የምናደርገው እንዴ ወይ ሙስሊም ናችሁ ብለን በትክክለኛ እንደ እስልምና እንደናያችሁ ሙስሊም ሴቶቹ ከጭንቅላታችሁ ላይ አውጡ ክርስቲያኖች ክርስቲያንን ብላችሁ ለምናች አንገታችሁ ላይ ያለው መስቀል አውጡ አትማሉ ማርያምን እግዚአብሔርን ወላሂ አትመሉ። እንዴት ነው በውሸት በውሸት ረዥም ጉዞ እየተጓዛችሁ የአምላካችንን ስም እዛ ቦታ ላይ የምንጠራው? በፕራንክስም የፈጣሪን የመብርሃንን የአላሃችሁን ስም የምትጠሩት የፈለገ ነገር ቢቀርስ እንዲህ ከእምነት እኮ በላይ ምንም ነገር የለም። እዚህ ጋር ዋሽተን የምናገኘው ነገር እኮ ለጊዜያዊ ጥቅም ብቻ ነው። ቋሚ ዘላቂ ነገር የለም። ደግሞ ዛሬ ወተም ቅርት በምንልበት ምድር ላይ ሰው ለገንዘብ ይሄን ያሌደ ያንን ገንዘብ እኮ ተቀብለሽ ሳትበይው ትሞቻለሽ። የሰውን ሕይወት እንደበታተርሽ አንቺም ሳትጠቀሚበት ድንገት ውሃ ጠጥተሽ ውሃ ትንታ ይገልሻል፣ እንቅፋት ይገልሻል። ለውሸት ግን ገንዘብ ተቀብለሽ የሰውን ሕይወት ትበጠብጫለሽ ወይ ትበጠብጣለን። ውሎና አዳርሽን የምታውቂው ሞትን እዚያ ፍንጫችን ላይ ተሸክመን ነው እየዞርን እንዴት እንደምንሞት ሳናቅ በምን እንደምንሞት ሳናት ለሰው ተንኮል ጉርጓድ እንቆፍራለን። የሰውን ህይወት ለማመሰቃቀል እማንገባበት ጥግ የለንም። ቢቀርስ እንዲህ የትኛው እምነት ነው ይህንን የሚያስተምረው? የትኛው ሃይማኖት ነው በዚህ ስርዓት እንድንሄድ የሚያዘን? ወይንስ የትኛው ትምህርት ቤት የተማርንበት? የትኛው ቤተሰብ ያሳደገነን? እንደዚህ አይነት ጥግ ደረጃ የሰውን ህይወት ለመመጥበጥ የምንጓዘው ዩቲዩብ እንደሆነ ስሩበት። ገንዘብ አገኙበት ብለው ብሎ መጣላችሁ። ዳውንሎድ እንኳን ሲደረግ ዩቲዩብ በራሱ የስልካችን ላይ እንኳን ባይኖር ዳውንሎድ እንኳን ቢደረግ ገንዘብ ከፍልን ዳውንሎድ አናደርገው። ኢንተርኔት ካለ ማንኛውም ቦታ ላይ ዳውንሎድ አድርገን በኢንተርኔት መስራት የምንችለውን ነገር ሰርተን እንለወጥበታለን። በዚህ ደረጃ የሰውን ህይወት ለመበተን ምንድን ነው የሚያስኬደው? አንዳንዴ የምናየው ነገር እውነት ለመናገር ከእለት እለት ከእለት እለት ከእለት እለት ሰው እየባሰበት ነው እየሄደ ያለው። ሀይሚ የማፈቀርኳት የሚለውን ገገማ ልጅም ደግሞ ተመልከቱት። እናንተ ባታገናኙኝ ባገኘዋት መንግስት መራገኛታለሁ። አንተ ማነህ? ባገኛት መንገድ የምታገኝ የሰው ልጅ እኮ የግድ የሚሰሩት ማነው? አንተ ምን አገባህ? ምንስ ቢሰሩ ምንስ ቢያደርጉ ማይመች ከና አይመች። አሃ አንተ ይመቻልና አይመችም ብለው ላንተ ብለው ነው ማለት ነው፣ መርጠው ፕራንክም ሆነ ህይወታቸውን የሚሰሩለት ልታምን የምትችለው ምን ሲደረግ ነው? ቀለበት ሲያስረና እንዲህ አዘጋጅቶ አላየህም? የልደቱ ለት ሰርፕራይዝ እንኳን ሲደረግ ሀይሚ ከሌለች ኬክ አልቆርስም ብሎ ያንኳን እኮ መልክት ይሆን ነበር። እኔ እኮ ደግሞ የሃይሚና የብሩክ አለመገኘት እንዴ ለምን ልጁን አያገኙትም? ቡታጅራ ነው ያሉት ያገኙትና ቁርጡን ይንገሩትና ወደ ዛፉ ነው ያስይዙት። እሷን ስልኳን ለማግኘት እዛም እዛም እዛም እዛም እየሄደ ቦክስ ከሚፈቅድ እኔ ኳንት ምናምን እውነትም፣ አንተ ወንድ ነህ አልጫ ወንድ። እንዲ አይነት ወንደራ አላየንም በፈጣሪ ሰው የሰው የኔ ካልሆነ ብሎ ይጋጋጣል። እንደገና ደግሞ ወንድነቴን አሳይሃለሁ ምናምን ፍጼ፣ አንተን ፈርቶ መጥቶ ክሸሸ አረ፣ በጣም የምትገርሙ ጉደኞች ናችሁ እኮ እንደ አንዳንድ ዩቲዩብ ላይ የምናያችሁ ገገማ ገገሞች፣ ሳትሰለጥኑ ሳታውቁት መጡ እና የሆነ ግግም ያለ ነገር ትሰሩልናላችሁ። መጀመሪያ እውቀት የሚባል ነገር ይኖራችሁ እንደ ለመታወቅ፣ በሃይሚ ስም ለመታወቅ ፈለገ ከሆነ ሃይሚ፣ እንደምንም ብለሽ ወይ በአንቺ ዩቲዩብ ክፈቺና ስጭው እና ዩቲዩብ ይስራበት በቃ፣ በአንቺ እንዲሰራ ከፈለገ ማለት ነው። ከዛ በተረፈ ግን ሃይሚ የብሩክናት ተነገረ ከሰማ ቤተሰቦቿ ቤተሰቦቹ በቃ ተዋወቁ። ምን ፈለክ? ከዚህ በላይ ሰው ሁለት ጥንድ ሆነው የሚሰራው እኮ በቃ ለማመድ ብዙ በመግባባት እኮ ወደ ምን እንደሚቀየር ወደ ፍቅር ከፍቅር ወደ ትዳር እንደሚገባ ብዙዎችን እያየን ነው። አንተ ጅል የሆንክ ያልገባክ ያልሰለጠንክ እንደሆነ ገና ለአንተ ብለው ማስታወቂያ ይስሩልን ፍቅረኛሞች ነን ወይም ባለትዳሮች ነን ብለው ማስታወቂያ ይስሩልን። እንደሰሙ ትዕግስት እንዴት ያስጨርሳል። በፈጣሪ ስም መብረሃለ። በጣም ይገርማል። ቃልን የቃልንም ፍቅረኛ የቀማችሁ እንግዲህ ተመልከቷት። ያቺ ጨምላቃ አሳዳጌ በደላት ባለጌ፣ አንቺም አይቀርልሽም። ደግሞ አንቺንም ደግሞ የእሱን ራቁት ፎቶ እንዳያሸው አንቺም ከርቸሌ ትገቢያለሽ። የአንቺ ደግሞ አስር ዓመት ይሆናል የሚያስፈርንብሽ የሰው ባል የኔ ነው ብለሽ ያላንተ መኖር አልችልም፣ የኔ ካልሆንክ ደግሞ ቪዲዮ እኔ ጋ ቪዲዮ አለኝ አንተ ጋር ብታጠፈው የራቁትን ቪዲዮ። ሴቶቹ ደግሞ ወደ ወንድ ዘሩ በፊት ወንዶች ነበሩ የሴቶችን እንደዚህ ገበና እንትን እያደረጉ ሴት ልጅ እያስፈራሩ ብዙ ነገር የሚያደርጉት፣ አሁን ደግሞ እቺ የሰው ባል ቀምታ ያልሆነውን ሆነ ብላ፣ ያልተደረገውን ተደረገ ብላ ልጁ ወደ እሷ ካደረገችው በኋላ እርቃኑን ፎቶ አነሳችና እርቃንን ፎቶ ለቅብሃለሁ ለቀቂዋ ወደሽ ሆኖ ይፈቀድሽ ሆኖ ወንድ ነው ወን እንዳንቺ ራሴን አጠፋለሁ ብሎ እንዲልሽ ነው። ታታለው እንዴ? እንኳን ወንዱ አለ እንኳን በአሁን ሰዓት ሴቷ እንኳን እርቃራን ሚዲያ ላይ ቢለጠፍባት ምንም በቃ፣ የሆነ አንዳንዴ ከብዙ ነገር ከመስማት እኮ ሰው ወደ ራሱ ተመልሶ ኖርማል ነው በቃ። ራሴን ለምን አጠፋለሁ ሰው ሲያያዘው እና ያዝኩትኝ ሰው ያደረገው እና ያደረግኩትኝ ብላ ራሷ የምታሳምንበት ጊዜ ላይ እኮ ደርሰናል። ወዳችሁ ፈቅዳችሁ ሄዳችሁ ሰው ላይ ትለጠፋላችሁ። ፎቶችሁ፣ ቪዲዮዎችሁ ሲወጣባችሁ እየየንቧ ከረየው ብላችሁ ራሳችሁን ታጠፉት። ራሳችሁ የኔ ካልሆን ከኔ ራሴን አጠፋለሁ አብዳል። ለምን ጨርቅሽን ጥለሽ እርቃንሽን አደባባይ ላይ አዞሪ? የእሷን ፎቶ አደባባይ ላይ እንደለጠፍሽው የአንቺ ፎቶ ደግሞ አደባባይ ላይ ይለጠፍልሻል ማለት ነው። ባለጌ አሳላጊ የበደለሽ እንደዚህ አይነቶቹ ናቸው። ቤተሰብ እያሰደቡ ቤተሰብን ያልሆነ ስም እያሰጡ አንገትም የሚያስደፉት ወይት ትጠቅማ አልተጠቀመች ወይት ታልተወቹ መሃል ላይ እንዲህ ለምትቀረው ገና የቃልን እንባ እንዳስፈሰሽ ቃልን እንዳስጨነቅሻል፣ አንቺ ገና ደምንባ ባታ ነው ያለሽ። ባይገርምሽ ማለት ነው በናታ እንጂ ማለት ነው በናታ እንጂ። ናታን ደግሞ ታያለሽ። አገር ምድሩ ይያዝልኝ ብሎ ቃልም የኔ ካልሆንሽ እንደሚላት፣ ቃል ደግሞ መቼም ተመልሳ የሷ አትሆንም መቼም ማለት ነው። ብር መልሽ እንኳን ብላት እንደ ሰርታ ገንዘብ ትመልስለታለች እንጂ መቼም የሷ አትሆንም። ጭራሽ እንደዚህ ያድርጓት። አንተ ቃል ጋር ከሄድክ መቼም የቃል አይሆንም። ቃል መቼም የሱ ልትሆን አትችልም። ባይገርምሽ ማለት ነው። በዚህ ደረጃ እንደዚህ መዝቀጥ ለምን አስፈለገ? ሰው ወደ ራሱ አይመለስም? ፈጣሪስ በፈጣሪ ስም ረመቃችሁ የምትሰሩትን ስራ ለዩልን፣ እወቁልን። አረ፣ ለሁሉ ነገር ሚዲያ ላይ እየወጣችሁ እንዳ ተዝረከረኩ ተዝረከረካችሁ ማርያምን ተዝረከረካችሁ በጣም ማለት ነው። እናንተም ትሰራላችሁ፣ እኛም ከመናገር ወደ ኋላ ነው። ለማንኛውም እዚህ ላይ በቃኛል። ሀሳብ አስተያየታችሁ እንደተለመደው አበረታቱኝ ማለት ፈልጋለሁ። ላይካችሁ፣ ሼራችሁ፣ ሰብስክራይባችሁ አይ ላይ አመሰግናለሁ። ወዳችኋለሁ። ባይ